አሰላሙ ዓለይኩም ወራህመቱላሂ ወበረካቱህ። ውድ እና የተወደዳችሁ የሰዕዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልይ። ዛሬ ደግሞ ከብዙ ወራቶች መጥፋት በኋላ ተመልሼ መጥቻለሁ ማለት ነው ግን ናፍቃችሁኛል። እንዴት ናችሁ? ኮሜንት ማንበብ ምናምን ምናምን ሶስ ሆኖኛል ማለት ነው፣ ቪዲዮ መስራት እና ያው ዛሬ ተመልሻለሁኝ። እንሻላ ከአሁን በኋላ አንዳንድ ነገሮችን ሸር አደርግላችኋለሁ፣ አልጠፋም ማለት ነው። ሀባይብ እናም እንዴት ከረማችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ቤተሰቦቻችሁ ደህና ናቸው? እናንተ ደህና ናችሁ? ከእኛ ጋር ወላ አልሐምዱሊላ፣ ሁላችንም ሰላም ነን። እናም ዛሬ ይዤላችሁ የመጣሁት ደግሞ አዲስ ኤሞ ላይ አብዴት የሆነ ነገር አለው ማለት ነው። እስከዛሬ ሪከርድ ኤሞ ላይ እየተደራረግነውን ወደ ሌላ ሰው ሸር ማድረግ አንችልም ነበር። አሁን ላይ ደግሞ ማሻላ ሸር ማድረግ ይቻላል ማለት ነው። እኛ ሪከርድ ለጓደኛም ሊሆን ይችላል፣ ለህትም፣ ለወንድምም ያንን ሪከርድ ያደረግናላቸውን እነሱ ደግሞ ያንን ሪከርዳችንን ወደ ሌላ ሰው መላክ ይችላሉ አሁን ላይ ማለት ነው። እና እንዳይላክብን ደግሞ ሪከርዳችን ከፈለግን እንዴት አድርገን መዝጋት እንደምንችል፣ ሸር እንዳይሆንብን እንዴት አድርገን እንደምንዘጋ እሱን አብረን የምናይ ይሆናል ማለት ነው። እስ ኢሞ ላይ ገብቼ አንድ ሰው ላይ ገብቼ ብቻ ያለውን እንትን አሳያችኋለሁ እንዴት ማድረግ እንደሚቻል አሁን ምሳሌ እዚህ ገባሁኝ። አሁን እሷ ሪከርድ አድርጋልኛለኝ የእሷን ሪከርድ ለሌላ ሰው ቢሆን መላክ እፈልጋለሁኝ። እንደዚህ ጫን ስለው እንደምትመለከቱት ሸር ማድረጊያ ይመጣል። ከታች በኩልም ሸር የሚላለ ከዚህም ደግሞ ሸር የሚላለ አሁን ይሄንን ስነካው ወደ ሌላ ሰው ነው እንደዚህ ሸር አድርጊ የሚለኝና ይህንን ሪከርድን አሁን እኔ ሪከርድ አደረኩትን ወደ ሌላ ሸር እንዳያደርግብኝ ያሰው እንዴት አድርጌ እኔ የራሴን ሴቲንግ መዝጋት እንዳለብኝ አሳያቸዋለሁ ማለት ነው። እና አሁን ይሄ ሸር ማድረግ ይቻላል ማለት ነው። እና ቀጥታ ኤሟችን ላይ እንገባለን። ኤሟችን ላይ እንደዚህ ከገባን በኋላ ፕሮፋይላችን አንድ ጊዜ እንነካለን። ከዚያም በኋላ ፕሮፋይላችን አንድ ጊዜ ከነካም በኋላ ሴኩሪቲ ኤንድ ፕራይቬሲ የምትለዋንችን አንድ ጊዜ እንነካታለን ማለት ነው። ችን አንድ ጊዜ እንነካታለን ከዚያም በኋላ በዚህ መልኩ ይከፍትልናል። ወደ ታች እንሄዳለን። ይሄው ወደ ታች አሁንም እንስባለን ስልካችን። ከዛ እታች በኩል ምን ታገኛላችሁ መሰላችሁ? ስቶሪ ከሚለው በላይ ቮይስ ሜሴጅ የሚላለ ማለት ነው። ይሄንን አንድ ጊዜ እንነካዋለን። ከዛ እንደምትመለከቱት ይኸው በዚህ መልኩ ይከፍትልኛል ማለት ነው። እንደዚ ሲከፍት አሁን እኔ መጀመሪያው ላይ ነው፣ ኤቭሪዋን ላይ ነው፣ ማንኛውም ሰው አሁን እኔ ሪከርድ ያረኩላቸው ሰዎች ያንን ሪከርድ ወደ ሌላ ሸር ማድረግ ይችላሉ ማለት ነው። እንደገና ሁለተኛው ላይ ደግሞ ካደረግነው የኛ የእኛ ፍሬንዶች የሆኑ፣ ሶስተኛውን ላይ ካደረግነው ደግሞ መርጠን ጓደኞቻችንን መርጠንም ያው እነሱን ብቻ እንትን ማለትም እንችላለን መተውም እንችላለን። ያኔ ሸርም እንዳደረጉ ምናምን። ግን መጨረሻው ላይ ነው ኖበዲ ካደረግነው ደግሞ እዚህ አራተኛው መስመር ላይ ካደረግነው ማንም ሰው የእኛን ሪከርድ ሸር ማድረግ አይቻልም። ጓደኛችሁም ሆነ ምናችሁም ምናችሁም ማለት ነው። የእኛን ሪከርድ ወደ ሌላ ሰው ሸር ማድረግ አይችሉም ማለት ነው እና እናንተም እንደዚህ አድርጋችሁ ሌላ ሰው ሪከርዳችሁን ሸር እንዳያደርገው ኖቦዲ የምትለዋ ወይም አራተኛዋ መስመር ላይ እንደዚህ አድርጉት ማለት ነው። ኤቭሪዋን ከሆነ እንዳልኳችሁ ማንኛውም ሰው ነው ሸር የሚያደርገው። ስለዚህ እንደዚህ አርጋችሁ እታች አርጉት ማለት ነው ከዛ የእናንተን ሪከርድ ያደረጋችሁለት ሰውዬ ሰምቶ ሰው ስልኩ ላይ ይቀመጣል እንጂ ወደ ሌላ ሰው ሸር ማድረግ አይችልም ማለት ነው። አንደኛው ሴቲንጌ ነው። ሌላ ደግሞ እስኪ ጠይቁኝ አንዳንድ ነገሮችን ያው ሸር አደርግላችኋለሁ። እንደገና ግሩፕ ደግሞ ለሚያስገቧችሁ ሰዎች አሁንም ግሩፕ የሚል አለ። እኔ አሁን ኤቭሪዋን ነው ግን ማንም አያስገባኝም። እንዳያስገቡ ከፈለግኩ ግን እዚህ ኖቦዲ የምትለዋ ላይ አድርገዋለሁ ማለት ነው። እና ይሄን ይመስላል። እንደዚሁም አሁን ደወልም እንደዛው ማስተካከል ይቻላል። እንደገና ደግሞ ሰዎች ኦንላይን መሆንና አለመሆናችሁን ያኔ እንዲያያዩዋችሁን ከፈለጋችሁ አሁን እዚህ እናንተም ማየት አትችሉም፣ እነሱ ማየት አይችሉም ማለት ነው። ይሄ ኦንላይን ያሳያል አይደለም እኔ አሁን ኦንላይን መታየት አልፈልግም። መቼ እንደገባሁ መቼ እንደወጣሁ ሰው እንዲያይ ስለማልፈልግ፣ እኔም ሌሎች ሰዎችን ማየት ስለማልፈልግ ይሄው አራተኛዋ መስመር ላይ አድርጌዋለሁ ማለት ነው እና አንዳንድ ሴቲንጎች አሉ ኢሞ ላይ የምታስተካክሏቸው እነሱን ማስተካከል ትችላላችሁ ማለት ነው። እንደገና ደግሞ ኢሟችሁ ከተጠለፈ እዚህ ማኔጅ ዲቫይስ የምትለዋ ላይ ታገኙታላችሁ ማለት ነው። አሁን እኔ ሁለት ይላል እዚህ ሁለት ቁጥር ይታያችኋል ብዬ ተስፋ አደርጋለሁ። ሁለት ይላል እኔ ጀዋሌ ስለተበላሸ በሌላ ስልክ ነው ይሄንን እንትን ያልኩትና የበፊት ጀዋሌ ራሱ ይሄው አምጥቶታል ማለት ነው። እና ይሄው ይሄ ከዘጋ ጀዋሌ ወር ከሶስት ቀን ሆኖታል ማለት ነው፣ ከተሰበረብኝ እና በሌላ ጀዋና አሁን የምጠቀመው የወጣበትን ሰዓት ይሄው ያስታውቃል ማለት ነው። እና ይሄ ስልክ ነበረ የለም። አሁን ላይ ግን ያሳያል፣ እንደዚህ ያመጣል። ሲጠለፉ የእናንተም ስልክ ማን እንደጠለፈ፣ እየት ሀገር ሆኖ እንደጠለፉት ምናምን በደንብ ነው የሚያስታውቀው እዚህ ማለት ነው። እና ይህንን ይመስላል ላችኋለሁ። ጥያቄ ካላችሁ እንሻአላ እንዳንድ ጥያቄ መልሳለሁ፣ ኮሜንት ላይ አስቀምጡልኝ። በሌላም ቪዲዮ ተመልሼ እመጣለሁ ማለት ነው። እንሻአላ ሰሞኑን ያው አለውኝ እነዚህን እናንተም እያያችሁ ያን ማስተካከል ትችላላችሁ ማለት ነው። እንደገና ደግሞ እዚህ ላይ ፕሮፋይል ሸር ለማድረግ ስቶሪያችሁን፣ ፕራይቬሲ፣ ግሩፕ፣ ፐብሊክ ምናም ይላል የተለያዩ እንትኖች አሉት በነገራችን ላይ እናንተም ማየት ትችላላችሁ ቻናል መክፈት ከፈልጋችሁ ምናም ብዙ ነገር ቁጥራችሁ እንዳይታይ አሁን እዚህ ላይ ፎን ነምበር እንዳይታዩ ቁጥራችሁ ምናምን እናንተ መዘጋጋት ትችላላችሁ። እነዚህ እነዚህ ሴቲንጎች ማለት ነው። ኢሞ በጣም የተለያዩ ሴቲንጎች አሉት። ስቶሪ ራሱ እንደዚሁ መዝጋት ምናምን ትችላላችሁ። አንዳንድ ነገሮችን ቼክ አድርጉ ማለት ነው። እና ደግሞ ብሎክ ያደረጋቸዋቸውን ሰዎች ደግሞ የምታገኟቸው እዚህ ነው ማለት ነው። ሀያ ሰባት እኔ ጀዋሌ ሸሪሀውን በገዛው ሰዓት አብዛኛው እንደዚህ ሀይ ሀይ ሀይ ሲበዛ ምክንያቱም የተቆረጠ ሸሪሃ ሌላ አዲስ ስትገዙ እንደዚሁ ይመጣልና ያው በዛ ምክንያት የተደረጉ ናቸው። አብዛኛዎቹን አለኩል ያህል ይሄንን ይመስላል ማለት ነው። እንሻአላህ። እና ደግሞ እናንተ ቆይ ላሳያችሁ ቪዲዮ ስታወሩ ሰዎች እንዳይሰውሯችሁ እስክሪንሾት እንዳያደርጓችሁ ወይም ደግሞ እናንተ የተጻጻፋችሁትን ይሄ ሜሴጅ ምናምን ራሱ እስክሪንሾት እንዳይደረግ እዚ ላይ ይህን መዝጋት ትችላላችሁ ማለት ነው። ቻት ኤንድ ኮል ፕራይቬሲ የምትለው አንቺን አንዴ ስትነኳት ይሄው ከታች ኦፍ አድርጉት። ይሄንም ማለት ነው። አሁን ይሄ ተስዊር ነው፣ ግን ቻትም ራሱ መሰውር አይችሉም ማለት ነው። አሁን እንደዚህ ቪዲዮ እያወራችሁ ያ ሰውዬ ስክሪንሾት እናንተ ማድረግ አይችልም። ካንስል ይሆናል። ይሄ ኦን ከሆነ እናንተ ጋር እንደዚህ ከበራ እንደዚህ አጥፉት ማለት ነው እና ይሄን ይሄንን ይመስላል። እንደገና ደግሞ ፕራይቬሲ ቻት ደግሞ ሰዎችን እንደዚህ ፕራይቬሲ ውስጥ አስገብታችሁ ማንም ሳይያያቸው ደብቃችሁ ያኔ በእንትን ማውራትም ትችላላችሁ ማለት ነው በድብቅ እና፣ ይህንን ይህንን ይመስላል። እንሻዋላ ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። መልካም ቆይታ የሆንላችሁ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።